የወላይታ ህዝብ አንድ ቀን ያድጋል። ያም ቀን ምንድን ነው ብዬ ሳስብ እንዲህ ብሎ ወደ ሌላ ቦታ ማየት ሲያቆም ነው ስ በጣም እያሰብኩ የነበረው የወላይታ ህዝብ በባህሪው መጥበብ የማይችል ህዝብ ነው። መቀመጥ የማይችል ህዝብ ነው። የሚሄድ ህዝብ ነው። የሚሰራ ህዝብ ነው። የሚማር ህዝብ ነው። እጅግ በጣም የሚደንቀኝ ህዝብ ነው። ከዚህ አንጻር በጣም የማምንበት አንድ እውነት አለ ይሄኛው ወጣት የሆነው የወላይታ ተወላጅ እንዲያውቅ የምፈልገው ትልቅ ለመሆን ብዙ ጊዜ በብዙ መንገድ ሰዎች ሞክረዋል በአንደኛው በኩል በማሳነስ ለመተለቅ በማዋረድ ለመተለቅ በመዝረፍ ለመተለቅ በማጭበርበር ለመተለቅ ሌላውን አንገት በማስደፋት ሌላውን በማሳፈር የበታች ለማድረግ በመሞከር የሚደረግ የትልቅነት መንገድ በማሳነስ መተለቅ፣ ይሄ ብዙዎችን አላዋጣቸው፣ አክስሯቸዋል፣ የታሪክ ተወቃሽ አድርጓቸዋል። ሌላው ግን የእኛ አባቶች የሚያውቁትና የለመዱት በማተለቅ መተለቅ የሚባለው ነው የሚያዋጣ። እንደ ህዝብም የሚያስቀጥለን ትልቅም የሚያደርገን በማተለቅ ስንተልቅ ነው። ለእኔ የወላይታ ልጅ እውነተኛ የወላይታ ልጅ መሆኑን የማውቀው በስድቡ አይደለም፣ አተልቆ ስተልቅ ነው ሌላውን አክብሮ ሌላውን ትልቅ እንዲሆን ሰርቶ መቀጠል ሲችል ነው። አትጠራጠሩ፣ ማደግ አንፈልግም እንኳን በብትሉ ታድጋላችሁ። አለም እየሄደችበት ያለው አካሄድ ከመቀጠልና ከማደግ ውጭ አማራጭ የለም። እኛ ማደጋችን የየትኛውም የፖለቲካ ፓርቲ የትኛውም ማኒፌስቶ የትኛውም ፖሊሲ ምናምን ጣፋንታም የወስነው ጉዳይ አይደለም። ወይ እናድጋለን ወይ ደግሞ እናድጋለን። ምንም አማራጭ ነው አማራጭ ነው ዋናው ጉዳይ ዋናው ጉዳይ ለልጆቻችን ለሚቀጥለው ትውልድ ማስቀመጥ የምንችለው ነገር አግባብነት ያለው መሆን አለበት ብዬ አስባለሁ ምክንያቱም የማንም ርዝመት እናንተን አያሳጥራችሁም የማንም ማጠር እናንተን አያስረዝባችሁም እናንተ የወላይታ ህዝብ በራሱ በማንም ቁመት አያጥርም በማንም እጥረት አይረዝምም የማንም ስፋት አይሸፍነውም። የወላይታ ህዝብ የራሱ ቁመት፣ የራሱ ታሪክ፣ የራሱ ጨዋነት፣ የራሱ ሀብት ያለው ኩሩ ህዝብ ነው። ስለዚህ ይህንን ነው አሁን ብዙዎቹ የሚያቅዱት ከእነ እንትን አንፃር። ሁለት ነገር ተናግሬ ሊጨርስ ዱባይን ሳስብ በጣም ይገርመኛል። ንጉሱ ባለፈው የሄድኩ ጊዜ ከስድስት ሰው ጋር ከስድስት ሰው ጋር ያለምንም ጠባቂ አስፓልት ሊሻገሩ ሲል አገኘዋቸው እና ፎቶ ህዝቡ ያነሳልናል። ንጉሱ መሆናቸውን ህዝቡ ሲንጫጫ ነው። እና እነሱ ያወራሉ ሰላም ምናምን እያሉ አስፋልት ይሻገራሉ። ዜብራውን ለመሻገር መብራት ጠብቀው ነው የተሻገሩት። እኛ ከኤልፓ ነቅለን ነው የምንሻገሩ። አሁን ኢትዮጵያ የሚያስፈልጋት ምንም የሆነ ሪዮታ አለም አይደለም ህዝቡን የሚወድ ፍቅር የሆነ የሚነካ የሚዳሰስ ጨዋ ታማኝነት ያለው ለህዝቡ የሚኖር በህዝቡ የማይኖር ምን እንደሚጠቀም የማያሰላ ምን እንደሚጠቅም የሚያሰላ ጎበዝ ከሆንን ጫማችንን ሸጠን ይችን ሀገር እናለማታለን። ወንድሞቻችን በየሀገሩ ተንከራተው አንገት ደፍተው ፀሐይ አቃጥሏቸው ለዛውም በቂ ገንዘብ ሳያፈሩ ስም ወጥቶላቸው በኖሩበት ሀገር ቀና ብለው የሚራመዱበት የለመለመች እንድትሆን ከተፈለገ እኛ ወደ ጎረቤት ማየት ማቆም፣ ወደ ራስ ማየት በራሳችን ማቀድ። የዛሬ 15 ዓመት ይቺ ሀገር የቀለበት መንገድ ያላት ይቺ ሀገር ብዙ ትላልቅ ሆስፒታል ያላት ትልልቅ ነው ሆነና፣ ለኔ ለወላይታ ወጣት ማስተላልፈው መልእክት ትግስት ማለት መጠበቅ አይደለም። በመጠበቅ ውስጥ የሚገለጥ መልካም ባህሪ ነው። አንዳንድ ሰዎች ጠብቀናል ለሚሉት እየተሳደቡ ለመጠበቃቸው ተመጣጣኝ ሂሳብ እየከፈሉ እያዋረዱ ይኸው እስከዛሬ ጠብቅ ጠብቀን አይደለም ወይ ይላሉ። ኖ ኖ ትግስት ቁጭ ብሎ የበቀል ቀን መጠበቅ አይደለም፣ በመልካም ባህሪ መጠበቅ በመልካም ባህሪ መጠበቅ ነው። ወዳችኋለሁም ክፋኝካችሁ አመሰግናለሁ።